እንዳልክና ተሙ ትልቅ ጦርነት እየገጠሙ ነው። አሁን ላይ ማለት ነው እንግዲህ። ተሙ ምስጢር አወጣለሁ ይላል። እንዳልኬ ደግሞ የምን ምስጥር ነው የምታወጣው፣ እንተያያለን። ስለዚህ በከባዱ ጦርነቱ ሊጀመር ነው፣ ገና ተጀመረ። ሰላም ሰላም! ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሁሉ ሰላም ሰላማችሁ ብዝትድርፍ ይበልልኝ በያላችሁበት ቦታ ቤተሰብዬ። እንግዲህ ትናንትና በሄሉሻ ቪዲዮ አልሰራሁም። ምክንያቱም ሄሉሻ አልመጣችም ነበረ። ይገርማችኋል ውድ ቤተሰብ ሄሉሻና ያብ ስራ ሁላይ ማለት ነው፣ ያሉበት ሁኔታ ከባድ ነው። ምክንያቱም እንዲ ጆሮአቸውን ብጎትቷቸው አይሰሙም። አፍላ ፍቅር የለም ይሄ እብድ እብድ የሚያደርግ ማለት ነው ፍቅር ውስጥ ናቸው እና ዩቲብ ላይ መምጣቱን እራሱ እኮ ረሱት። እና ለማንኛውም ይሄን ቪዲዮ ላይክ ላይክ እያደረጋችሁ ሰብስክራይብ፣ ያላደረጋችሁ ሰብስክራይብ አድርጉኝ። ደግሞ ሰብስክራይብ ይኸው ካለበት ቁሟል። ምንድን ነው ግን ሰብስክራይብ አታደርጉኝም? እውነት የምትመለከቱኝ ሰዎች በሙሉ ሰብስክራይብ አድርጋችሁ እኔን የምትመለከቱ። ተው ግን ተው፣ እኔ እኮ ያልተጻፈ የሚያነብሰው ሁሉ እዛ ላይ ይደርሳል። ሰብስክራይቡ እዛ ላይ ነው የሚደርሰው። ለምንድን ነው እኔ ሰብስክራይብ ማታደርጉኝ? ለማንኛውም ውድ ቤተሰብ አበረታትኝሽ ውዶቼ። እና እንዳልክ እንግዲህ ዛሬ ቪዲዮ ይሰራል አይሰራል አላውቅም። ነገር ግን መጥቷል፣ ዩቲቭ ላይ ማለት ነው። ምክንያቱም የትናንትናውን ቪዲዮ አይቶ እንዴት ዘራፍ እያለ ነው ማለት ነው። ተሙ ስለሄሉ መስራት ካላቆመ ሚስጥር እንደሚያወጣ ነው እና ሚስጥሩ ግን እንዴና አላጓጓ ያደረጓቸው ምን ይሆን ሚስጥሩ? እኛ እንደሆነ በቃ ማራገብ ነው። ከስር ነን፣ እናራግባለን። ችግር የለም። በጦርነቱ ማን ያሸንፋል የሚለው በጣም ሳስፔንስ አድርጎኛለን። የራሱ ሄሉ ሻም እንግዲህ መልሽ መልሽ ስትባል ያው የእሱን ቪዲዮ አመሰግናለሁ ብላ ሸርታለች። ያ ማለት እንግዲህ አንተ የተናገርከው ነገር ከልቤ ያለ ነው፣ እኔ መናገር የምፈልገው ነገር ነው። ስለዚህ አመሰግናለሁ ብላለች ማለት ነው። ያው ነገሮችን ባታብራራም አመሰግናለሁ በሚለው ውስጥ ብዙ ነገር አለ። እና ለእንዳልኬ መልስ በዚህ መልኩ ተመልሶለታል። እርግጠኛን ከዚህ በኋላ እንዳልኬ ስለ ሄሉ የሚያወራ አይመስለኝም። ለምን በቃ አሁን ላይ ሄሉ ያለችበት ነገር እኮ እንዴት ነው? ከባድ ነው፣ ምክንያቱም እቺ ልጅ ኦረጂ ልቧ እኮ ለሌላ ሰው ነው። አሁን ላይ ለሌላ ሰው ነው፣ ምክንያቱም እንዳልኬ አፈቀርኳት እያለ ነው። ሄሉ ደግሞ የምታፈቅረው ሌላ ሰው ነው። እና ስለዚህ እስካሁን ራሱ መልስ ያሰጠችበት ምክንያት ይሄ ነው። አንዳንድዴ የተዋችሁት ነገር ላይ ምንም አይነት እንቅስቃሴ የማድረግ ፍላጎት የላችሁም። ሄሉ ደግሞ በቃ ትተዋለች። እንዴት ነው ከዚህ በኋላማ አያስፈልገኝም፣ ምን ይሰራልኛል? ምናምን ብላችሁ የተዋችሁት ነገር ላይ አትመለሱም፣ አይደለ? ስለዚህ እንደዛ ነው ከሄሉ ላይ እማየው ስሜት ማለት ነው። በቪዲዮ ራሱ መልስ እንድትሰጥ የምትፈልጉ ነበራችሁ፣ ግን በቪዲዮ እንኳን መልስ አልሰጠች። ጥሩ ነው መልስ ያለመስጠቷ። ምክንያቱ ከተገናኙ ወይም ደግሞ ካወሩ በስልክ እንጂ ሚዲያ ላይ ወጥቶ መልስ መሰጣጣቱ እኔም ልክ ነው ብዬ ስለማላስብ እና ወደ ጦርነቱ ስልገባ ማለት ነው። እንዳልክ መኪናው አልተገጨም እየተባለ ነው እንዳልክ፣ የምር ነው ግን እንደዛ ምለህ እንዴ? እኔ እኮ ግራ ገባኝ። የምር ነው እንዳልክ መኪናው አልተገጨም በነገራችን ላይ ስለ መኪናው ማለት ነው። ማርያምን ቤተሰብ እኔ እየተወሰነ ጥርጣሬ ያለኝ እኮ የምሬ ነው። ሲቀጥል እኔ የዛን ቀን ህልም አይቻለሁ ብያቸው አደለ፣ ህልም አይቻለሁ እኮ እግዚአብሔርን ህልም አይቻለሁ። በቃ ውሸት ነው ውሸት ነው ሁለቴ ውሸት ነው ብሎኛል በህልሜና፣ እንደው ያው ሰዎች እውነት ተናገሩ ውሸት ተናገሩ ለራሳቸው ነው በሚለው በቃ ዝም ብለን አልፈነው ነው እንጂ ብዙ ሰው በመኪናው ጥርጥር ላይ ጥርጥር ላይ እንዳለ አውቃለሁ። በኮሜንታችሁም ስላየው ነው የሆነ የሆነ ቦታ ላይ ማለት ነው እንዳላሳመናችሁ። ምክንያቱም እኮ አያሳምንም እውነት ለመናገር እንዴ! መኪናዋ እንደዛ አፈር ድሜ በልታ ተንከባላ ተገለባብጣ እንዴ የታች ወደ ላይ የላይ ወደ ታችና ተገለባብጣ ተከራባብታ ኮን ያየና ከዛ ውስጥ ምንም አይነት ጭረት እንኳን ሳይነካው መውጣት አረ፣ እንደዚህ ነገሩን ካንሰላሰል ነው የጭንቅላት በሽታ ነው የሚያመጣብን። ምንድን ነው ነገሩ ብለን ማለት ነው። እና ምን ለማለት ፈልጌ ነው፣ መኪናው ላይ እኔ እጠረጥራለሁ። በሌላው ግን እኔ አላቅም፣ ሄሉን ያፍቅራት አያፍቅራት፣ እየዋሸ ነው የሚለውን ምንም የማውቀው ነገር የለም። የልቡን የሚያውቀው ፈጣሪ ስለሆነ ማለት ነው። እኔ ፍቅሩ የምር ነው ብዬ ነበር የማስበው። ነገር ግን እንግዲህ የሰፈራቸው ልጆች እዛው ላይ ይኸው ሚስጥር እየተወጣጠ ነው። ይገርማል። እንዳልክ ግን ማለት ነው፣ ማርያምን፣ ውሸት ከሆነ እንደዚህ የምትላቸው ነገሮች እውነትም ለስራ ከሆነ በጣም ነው የሚደብረው በጣም ምክንያቱም፣ በቃ በዚህ ያክል ደረጃም ሄሉና እንዳልክን አብረው እንዲሆኑ በጣም ብዙ የሚፈልግ ሰው አለ። በጣም ብዙዎች ማለት ነው እንኳን የአብስራና ሄሉ ተጣልተው፣ የአብስራና ሄሉ ባይጣሉም እንኳን ወደ ሄሉ ሂጅ ብሎ ኮሜንቱ እንዳለ መዓት ነው የሚጻፍላት። እና ስለዚህ ይሄን ሁሉ ህዝብ ድጋሜ ሳስፔንስ ማድረግ በጣም ጥሩ ነው ብዬ ስለማላስብ ማለት ነው። አንዳንዴም ደግሞ ሳስበው ስራ ከሆነ በቃ በሄሉ ብቻ ነው እንደ መስራት የሚቻለው በራሱ በግሉ ሴት አምጥቶ መስራት አይችልም ወይ ይላለው። ለምንድን ነው በዚህን ያክል ደረጃ ልጅቷን ሳያፍቅራት እንዴት በዚህን ያክል ደረጃ ሊጓዝ ይችላል ብዬ ሳስብ፣ ጥያቄ ለራስ እየፈጠረብኝ መልስ የሌለው ጥያቄ። ታውቃላችሁ አንዳንዴ መልስ የሌለውን ጥያቄ ስጠይቁ ደግሞ ችግር ነው። እና ከዚህ በፊት በነበረው ነገር በጣም እንዳልክን ሰድበናል፣ በጣም ወቅሰነዋል፣ ብዙ ነገሮችን ብለነዋል፣ ከሄዱ ላይ ባደረሰባት ነገር ማለት ነው። እና እኔ ድጋሜ በቃ እንዳልክ ተስተካክሏል፣ የምርም ሄሉን አፍቁራት ነው የመጣ ብዬ እያሰብኩ እያለ ሌላ ታሪክ ሲፈጠር በጣም ከባድ ነው። እንዳልክ ደግሞ የምር ፍቅር ከሌለብህ እንደው ዝም ብለህ ከሆነ ስሟን የምታነሳ የምር በጣም ነው የሚደብረው። ተው እንደዚህማ እንዳታደርግ። ምክንያቱም አንተ ጎበዝ ነህ፣ ትሰራለህ። መስራት ከቻልክ እኮ ለግንድ መስራት ትችላለህ። ዩቲብ ታዋቂ ነው ታዋቂ ነው ይመስለኛል። ከሄሉ በፊት እኮ ነው አደል? እንዳልክ ዩቲብ የከፈተው ስለዚህ የእንዳልክ ቻናል አይታወቅም ማለት አልችልም። የታወቀ ቻናል ነው፣ ያው ብዙ ሰው ተከታታይ ያለ ማለት፣ ድሮ በሚሰራቸው ስራዎች በጣም ትላልቅ ሰዎች፣ በጣም ብዙ ሰዎች ነበር የሚከታተሉት። በራሱ ስራ ቢመጣ ማለት ያንን ስራ ቢጀምረው ወይም ደግሞ በራሱ ሙድ ከሴት ጋር ቢመጣ ማንም ሰው ያየዋል። እንዳልኬን እውነት ባልሆነ መልኩ መቶ ቻናልን ከማሳደግ እውነትን ተናግሮ የተወሰኑ ሰዎችን ማፍራት ይሻላል እና ደግሞ ከሄሉ ላይ የሆነ ተጽዕኖ እንደሚያመጣ አድርገህም እያወራ ነበር። ተሞ ማለት ነው። ህይወቷን አትበጥብጦ አሁን ላይ ደስተኛ ነች እያልክ ነበር። አዎ አሁን ላይ ሄሉ በጣም ደስተኛ ነች። ነገር ግን የእንዳልክ ንግግር እንዳልክ ሄሉን አፈቅርሻለሁ ማለቱ ነይ ወደ እኔ ማለቱ ከሄሉ ላይ አንዳችም አንዳችም ነገር ሊፈጠር አይችልም። ለምን የእንዳልክና የሄሉ ነገር ሚዲያ ላይ የወጣ ነው። ምንም የተደበቀ ነገር አይደለም። ሀገር ምድሩ የሚያውቀው ነገር ነው። ምን እንደተፈጠረ በሁለታቸው መካከል ማለት ነው። ኢቭን እንኳን ለያብ ስራ የአብስራ ከመጀመሪያ እስከ መጨረሻ አይቶ ነው ሁሉን ነገር የገባበት ማለት ነው። በሁለታቸው መካከል የተፈጠረውን ነገር እሷ ሳትነግረው ራሱ በራሱ ባይኑ የሚያየው ነገር ነው። ሄሉ ሲጀመር ምንም የተደበቀ ታሪክ የላትም። እስከ ራሷ እስከ ቤተሰቦቿ ህይወቷ ሚዲያ ላይ የወጣች ልጅ ነች። የሚዲያ ሰው ነች፣ የሚዲያ ልጅ ነች ሄሉ ማለት እና ትንሽ ህይወቷን እንዳትበጠብጠው የሚያስብለው የአብስራና ሄሉ መካከል ስጋት ያመጣል ተብሎ የሚታሰበው ምናልባት ይሄ የእንዳልክና የሄሉ ነገር የተደበቀ ነገር ቢሆን ከኋላ ሌላ ታሪክ ቢኖረው ነው። ግን አሁን ላይ ምንም የሚፈጥረው ነገር የለም። ለራሱ ግን ጥሩ አይደለም። ምክንያቱም እንደዚህ በመሆኑ ሌላ ተመልካችን ማሳጣት ነው የሚሆንበት ማለት ነው። እና እንግዲህ እንዳልክ የውስጡን ፈጣሪ ይውቀው እኔ አሁን ላይ ይሄ ነው እንዲህ ነው እንዲህ ነው ብዬ መፍረድ አልፈልግ። መጀመሪያ የፈረድኩት ይበቃኛል። ገና ከሄሉ ጋር ሲጣሉ ማለት ነው እና ደግሞ ያው ለሽቀላ ነው ማለት በቃ ለራስ ለጥቅም ነው ለቻናል ነው የሚባሉ ነገሮች። በነገራችን ላይ ታማ፣ አንተም እኮ ለሽቀላ ነው እንዴ? ይችንማ እየተዋወቀን ዩቲዩቦች ዩቲዩቦች ማለት ነው በተለይ ዩቲዩብ ዩቲዩብ ሆናችሁ ለሽቀላ ነው ለሽቀላ ነው ባትባባሉ ጥሩ ነው። ምክንያቱም ማንኛውም ሰው የሆነ እውነት ቢኖረውም ትንሽ የጫፍ እውነት ይዞ ቢመጣም ማለት ነው፣ ግን ማንም ሰው ለሽቀላ እንደምትሰሩ ይታወቃል ማለት ነው። ስለዚህ ለማንኛውም ተሙ ቻናል ላይ ወድቆብኛል እያለ ነበር አበረታቱት ማለት ነው።